ማርና ፈጻሚያችን ጌታ ነውና ክርስቶስን እና ያለ ክርስቶስ ታግሶ ኢየሱስ ጌታ ነው። ያው መከራን መከራን ታግሶ ይላል፣ ያውም የመስቀልን ሞት፣ ያውም የማይገባውን፣ ያውም ባልሰራው ኃጢያት፣ ስለኛ ኃጢያት ኃጢያተኛ ሆነ። ይሏል መጽሐፍ ቅዱስ ሲናገር ክርስቶስ ስለናንተ ኃጢአተኛ ሆነ፣ ስለኔ ኃጢአተኛ ሆነ። ኦኬ፣ ያንን የማይገባውን ታገሰ። ክርስቶስ በፊቱ ያለውን ደስታ ኦኬ ለመቀበል በመስቀል ላይ ያለውን መከራ ምን ብሏልና፣ ይላል ተቀብሏልና ከፊታችን ያለውን ደስታ ከፊታችን ያለውን በረከት ከፊታችን ያለውን እረፍት አይተን አውቀን ዛሬ በየትኛውም ችግር ውስጥ፣ በየትኛውም መከራ ውስጥ፣ በየትኛውም ፈተና ውስጥ እግዚአብሔርን ታምነን ከታገስን የማንቀበለው የጸሎት መብስ መልስ አይኖርም ማለት ነው። እንቀበላለን እግዚአብሔር በህይወታችን ላይ የለመነውን የጸለይነውን የቃተትነውን በመከራ በችግር፣ በብዙ ነውጥ ውስጥ በብዙ ዋጋ መክፈል ውስጥ ያለነውን እግዚአብሔር በእጥፍ ይመልስልናል ማለት ነው። ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ሚኒስትሪ ተከት ተከታታዮች እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ ሄቨን ከሲውዲን ነው ማገለግላችሁ። እንግዲህ በዚህ አጋጣሚ አያለው ላይክ እያደረጋችሁ፣ ሼር ኮሜንት፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ስለምታበረታቱን ስለ እናንተ ጌታ እጅግ አርጋ እጋ አመሰግናለሁ። ጋብለሲዩ በብዙ እየተጠቀሟችሁ እንደሆነ አምናለው። አይኖ ምክንያቱም ማይጠቅም ነገር ብዙ አይቆይም። የሚጠቅም ነገር ግን ተግዳሮትን ቢበዛበት ሰልፍ ቢበዛበትም ግን ደግሞ የመቀጠል አቅሙ በጣም ሀይ ነው ማለት ነው። እንደዚ አምናለው። ጌታ ይመስገን። ስሙ ለዘላለም የተባረከውንና ዛሬ ደግሞ ያው ባለፈው አንድ ስለ ጸሎት የተናገርኩት ነገር ነበረ እስከ መቼ ልጸሊ በሚል ርእስ አካፍ ያለሁኝ ምን ያህል ልጸሊ በሚል ማለት ነው። እና ምን ያህል ልጸሊ ከዛ ጋር እየተገናኘ ነው ዛሬ እንግዲህ የማካፍላችሁ። ጌታ ይባረክ። እግዚአብሔር እንግዲህ አንድ ነገር እንደሚናገረን አምናለሁኝ። ስሙ ለዘላለም የተባረከ ይሁን። አንድ ነገር እግዚአብሔር ይናገረናል አምን ምክንያቱም እግዚአብሔር ሁልጊዜ የሚናገር አምላክ ስለሆነ፣ ኢየሱስ ያድናል። ስንቶቻችሁ ሬዲ ናችሁ? ሃሌሉያ። ባይዘዌ እግዚአብሔር ለእኔም ነው የሚናገረኝና መጀመሪያ ለእኔ ያበላኛል ለእኔ ያጠጣኛል ለእኔ ያረሰርሰኛል፣ ከዛ በኋላ ለእኔ መልእክት መጥቶ ከዛ በኋላ ለእናንተ እንዳመጣ ነው። እንግዲህ እግዚአብሔር ወደ እናንተ የሚያመጣው ማለት ነውና፣ ስሙ ለዘላለም የተመሰገነ ይሁን። ጌታን በጣም የምትወዱ ሰዎች አላችሁ፣ ቃሉን የምትወዱ ሰዎች አላችሁ። አምናለሁኝ፣ ምክንያቱም የእግዚአብሔርን ቃል የሚወድ ሰው ብቻ ነው እግዚአብሔርን ቃል ቁጭ ብሎ የሚሰማው። ምክንያቱም ከዛ ነው ዊዝደም ጥበብ፣ ማስተዋል የምንቀዳው። የእግዚአብሔር ቃል ጥበብ የሚገኝበትን ይለዋል፣ ጳውሎስ ለጢሞቴዎስ ማለት ነውና ጥበብ የሚገኝበትን ቅዱሳት መጽሐፍ ታውቃሃልና ይለዋል። ብዙ ሰው ስለ ጥበብ ይለምናል፣ ግን ቁጭ ብሎ ጥበብ የሚገኝበትን መጽሐፍ አያነብም። አም ሶሪ እኛ ግን ሞኞች እንድንሆን ሳይሆን እንደ እግዚአብሔር ምርጦች እንድንመላለስ እግዚአብሔር ይፈልጋል። እና ደግሞ በሪቨሌሽን የተገለጠላቸውን ሰዎች እግዚአብሔር የጠራቸውን፣ እግዚአብሔር የቀባቸውን ሰዎች ለእኛ እግዚአብሔር ትም ማስተማሪያ አድርጎ የሚሰጠን ሰዎች አሉ ባይዘወይ ማለት ነውና ሁላችንም አንድነን አንድነን አንድነን ነው የምንለው። ብዙዎቻችን ግን እግዚአብሔር ሁላችንንም አንድነን በክርስቶስ ኢየሱስ ግን ደግሞ የሚጠቀምባቸው ሰዎች አሉ። እኔ በጣም ብዙ የሚጠቅሙኝ ስቲል እስካሁን ድረስ እየተጠቀምኩባቸው ያሉ እግዚአብሔር በነሱ አልፎ እኔን እየመከረኝ የገሰጸኝ በርቺ እያለኝ ሂጅ እያለኝ ቆይ እያለኝ ብዙ ነገር በህይወቴ ላይ ነገ ሊሆን ያለውን ከዚህ በፊት የነበረውን አሁን እየሆነ ያለውን ነገር እግዚአብሔር በአንድም በሌላም እየተናገረባቸው ያሉ ሰዎች አሉ። በጣም በብዙ ከኔ የተሻሉ ናቸው። በጣም በብዙ እግዚአብሔር ፊት ጊዜ የሚወስዱ የእግዚአብሔር ስፔሻሎች አሉ። ስሙ ይባረክ። አሜን። ሁሉ ነገር ጥለው የተከተሉት ሁሉን ትተው ቤቴ፣ ጨርቄ ማጥቄ፣ ጓደዬ ብኔ ሳይሉ ያለባቸውን ተግዳሮት ሁሉ ቀዳባልበስ ብለው የእግዚአብሔርን ነገር ወደፊት የሚያስሮጡ በጣም ብዙ ሰዎች አሉ። ስለዚህ እኔ ከእነሱ ጋር ምንም ራሴን አላወዳድርም፣ ግን ስለነሱ እግዚአብሔርን እጅግ አድርጌ አመሰግናለሁና እግዚአብሔር በሕይወታችን ላይ እንደዚህ አይነት ሰዎችን ሲያመጣ ጠጋ ብልህ መጠቀምን ያለብህ መበዝበዝን ያለብህ ጌታ ይባረካምን። እንደ ይልሳ ብልጥ ነው መሆን ያለብን እንጂ የተቀባይለም የተለቀለቀ ምንትስ ያልን የእግዚአብሔርን ነገር የምናራክስ ከሆነ አንዳች አናገኝም ማለት ነውና ኬታ ይመስገን። ስለዚህ በመታገስ መቀበል በሚል ርዕስ ዛሬ ያካፍላቸኋለሁ። ምናልባት በዚህ አጋጣሚ ዛሬ አዲስ ነኝ ለምትሉ ሰዎች ካላችሁ፣ እንዲሁም ደግሞ እያያችሁ ላይክ እንድታረጉ አበረታታቸዋለሁ። ይህንን ቪዲዮ ሼር እንድታረጉ ለሆኑ ሰዎች መጽናኛ ምክንያት ሆኑ ውስጥ የዛሬ በር ሼር አድርጉ ሼር አድርጉላቸው፣ ይምጡ ሰብስክራይብ አድርጉ። ሰብስክራይብ ምናልባት ሳታደረጉ ዝም ብላችሁ እያያችሁ ያላችሁ ሰዎች ትሆናላችሁና ና ሰብስክራይብ ምትለዋን ይሄ ምልክት የምትሰጠዋን እሷን ቀዩን ተጭናችሁ ሰብስክራይብ አድርጉ። በቲቪም፣ እንዲሁም ደግሞ በሞባይላችሁ፣ በአይፓድ በተለያየ የምታዩ ሰዎች ትኖራላችሁ። እንደዛ እያደረጋችሁ እንግዲህ ለእኛም ደግሞ ብርታት እንድትሆኑ በዚህ አጋጣሚ ጥሪን አስተላልፋለሁ። ደግሞ ስለምትታዘዙ ስለ ቅንነታችሁ እጅግ አርጌ አመሰግናለሁ። ተባረኩልኝ። ጌታ ይመስገን። እንግዲህ የተለያዩ አካውንቶች አገለግላለሁ። ጌታ ቢፈቅድ ደግሞ እዚህ ሲውዲን ምድር ላይ በጣም ጌታ ይረዳናል። አሁንም እግዚአብሔር እየረዳን ነው። ምናልባት ህብረት ማድረግ እፈልጋለሁኝ የምትሉ ሰዎች ካላችሁ በዚህ ኮንታክት ልትደውሉልኝ ትችላላችሁ። ህብረት እናደርጋለን፣ እንጸልያለን፣ እጅ ለእጅ እንያያዛለን። በእውነት እግዚአብሔር በብዙ ይረዳናልና የእግዚአብሔርን ነገር አብረን ተያይዘን እንድንሰራ እግዚአብሔር ይፈልጋል። ጊዜው አልቋል። ጌታ ኢየሱስ በደጅ ነው፣ እሱ ሊመጣ ነው። ስለዚህ እንድንሰባሰብ እግዚአብሔር ይፈልጋል። በቅንነት ማለት ነው። እሱ ያለበት ቦታ ላይ እንድንሰባሰብ እግዚአብሔር ይፈልጋል እና ጌታ ይባርካችሁ። ኮንታክት ልታደርጉ ይችላላችሁ። የታመማችሁ ሰዎች በብዙ ችግር ውስጥ ያላችሁ ሰዎች ጸሎት ፈልጋለሁ እባክሽ የምትሉ ሰዎች ካላችሁ እግዚአብሔር ይረዳችኋል። ቀንበርን የሚሰብር የእግዚአብሔር ክንድ አለ። እግዚአብሔር ቀንበርን ይሰብራል። ፈውስ ያልፋል። እንዲሁም ደግሞ ጌታ ኢየሱስ ክርስቶስን መቀበል ፈልጋለሁ፣ በዚህ አጋጣሚ ጌታ ማግኘት ፈልጋለሁ፣ በቃ ደክሞኛል፣ ህይወት ደክሞኛል፣ ሰልችቶኛል፣ ወደ እግዚአብሔር መጠጋት ፈልጋለሁ የምትሉ ሰዎች ካላችሁ ጌታ ኢየሱስ ክርስቶስን መቀበል ማለት ወደ ክርስቶስ፣ ወደ እግዚአብሔር መምጣት ማለት ነው። ምክንያቱም በሩ እኔ ነኝ ስለሚል በክርስቶስ ኢየሱስ ነው ወደ እግዚአብሔር መግባት የምናገኘው ማለት ነውና ወደዛ እንድንገባ አላውቅም ለምን ይሄንን እዚህ ቪዲዮ ላይ እንደተናገሩ ግን ምናልባት ለአንድ ሰው መዳን ይሆናል። ዝም ብሎ እያየኝ ግን ደግሞ ህይወት ያላገኘ ሰው ሊኖር ይችላል። ና ወንድሜ፣ እህቴ፣ ህይወት የሚገኘው በክርስቶስ ነው። ና፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ጌታ ይባርካችሁ። እንግዲህ በመታገስ መቀበል። ሀሌሉያ አሜን። እግዚአብሔር በህይወታችን ላይ እንግዲህ እየጸለይን ያለንበት ጉዳይ ይኖራል። እግዚአብሔርን ፊት እየፈለግንበት ያለ ነገር ይኖራል። እግዚአብሔር ያወራን ነገር አለ። እነዚህ እነዚህ ነገሮችን በምንድን ነው የምንቀበለው? በመታገስ አሜን። ጌታን በመታገስ እግዚአብሔርን በመታገስ እግዚአብሔርን መጠበቅ በጣም ይደክማል። ግን እግዚአብሔር ቃል እኛ ነን እንደዛ የምንለው እግዚአብሔርን መጠበቅ በጣም ያደክማል። እውነት ነው፣ ለእኛ ሰው ስለሆንን የድካም ጉዞ ይመስለናል። ግን ደግሞ አንድ ገበሬ ይደክማላል ደክሞ ነው። ምክንያቱም ዝም ብሎ ህሉም ብድግ አርጉ ዝም ብሎ ዝም ብሎ አይዘራም። ጥጋቱን ያርሳል፣ ሾኩን ይነቅላል። አያችሁ፣ ያዋጋ ያስከፍለዋል በብዙ መሬቱን በደንብ አድርጎ። ያው እኔ በገጠር ያደግኩ ሰው አይደለሁም፣ አላውቅም ብዙ ስለ እርሻ፣ ግን አውቃለሁ ከመጽሐፍ ቅዱስም ላይ እግዚአብሔር የእግዚአብሔርን ቃል በደንብ ሲናገር ማለት ነውና ጥጋቱን ረሱ ሾኩን ንቀሉ፣ ይላል እና ዘር ከመዝራታችን በፊት እንደዛ እንድናደርግ ገበሬ በጣም በብዙ ዋጋ ከፍሎ እንደሚያረግ አቃለሁኝ። ና እንግዲህ ያንን በደንብ ነው። ስለዚህ ትዕግስቱን አስቡት። ራሳችሁ የሚከፍለውን ዋጋ የሚደክመውን ድካም ዝም ብላችሁ ራሳችሁ አስቡት እና እንደዚህ እየደከማችሁ ያላችሁ ሰዎች ትኖራላችሁ። ዋጋ እየከፈላችሁ ያላችሁ ሰዎች ግን በእውነት በመታገስ ፍሬያችሁን ትቀበላላችሁ። አመን። ስለዚህ በመታገስ መቀበል ብየዋለው ርእሱ። እንግዲህ ስለ አንድ በጣም የተወደደ የእግዚአብሔር ነቢይ አይቲንክ፣ እሱም እንደ ጳውሎስ ከሰው በሰው ያልሆነ ነብይ ነው። ምክንያቱም አንደኛ ነገሥት ምዕራፍ 17 ላይ ሄዳችሁ ስታዩ ኤልያስ በቴስቢ የሚኖር ቴስቢያዊ ኤልያስ የተባለ የእግዚአብሔር ነብይ ነው የሚለውና ከየቲምጣ ወደ ቲምጣ እንዴት ይምጣ፣ ምንም የሚታወቅ ነገር የለም። እሱ ግን ነብይ ነው፣ ሳት የላሰ ከአፉ ጠብ የማይል በቃ ሄደ፣ በአካፊት ተገለጠ። ተገልጦ አንድ ነገር አለው በቃ በዚህ ሶስት ዓመት ውስጥ ከአፌ ቃል በቀር ዝናብ ጠብ አይልም አለው። በቃ ድርቅ ድርቅን አዘዘ ማለት ነው እግዚአብሔር ከድርቅ ይጠብቀን እና ሲያዝ በቃ ሰማይ ከዛ ሰዓትና ደቂቃ ጀምሮ ቀጥ አለ ምንም የለም ሶስት ዓመት ቀላል ነገር አይደለም ዝናብ ሳይዘም አስቡት እንግዲህ ገበሬ በእምነት ነው አደለ ዘር ሚዘራው እግዚአብሔር ገበሬ ዘርን ይዘራል ዋጋ ከፍሎም ብሎ ግን እግዚአብሔር ከሰማይ ደግሞ ዝናብን ይሰጣል ያንን ተማምኖ ነው የሚያደርገው ስለዚህ ይሄ ሰውዬ ይሄንን ተናገረ። ይሄ የእግዚአብሔር ሰው ይሄ እግዚአብሔር ነቢይ ይሄንን ተናገረ። ተልእኮ ነው፣ ከራሱም አይደለም ተናዶም አይደለም። ግን እግዚአብሔር በቀለኛ አምላክ ስለነበረ ህዝቡ እግዚአብሔርን መሰዊያ አፍርሷል፣ በቃ የበዓልን ነቢያት ተከትሏል። ስለዚህ በጣም በብዙ እያመነዘረ በአካብ ዘመን ነው ይሄ የተፈጠረው። ስለዚህ እግዚአብሔር ሲበቀል ያደረገው ነገር ምንድን ነው? ሰማይ ዘጋ እግዚአብሔር ሰማይ ከመዘጋት ይጠብቀና። ምን ጌታ ይመስገን። ስለዚህ ሰማይን ምናረገ ዘጋ። ግን ይሄንን ሰማይ የዘጋ ሰውዬ እዛው አንደኛ ንግስት ምዕራፍ 18 ላይ ደን ስንመጣ ሰማይን በቀላሉ መክፈት አልቻለም። ኦኬ፣ በአንድ ቃል ሰማይን ዘጋ። አዎ እሳት ልሶ ከእግዚአብሔር ዘንድ ተቀብሎ በእግዚአብሔር ፊት በፊቱ የሚቆመው እግዚአብሔር ነው ያለውና በፊቱ የሚቆም ነው ኤልያስ ግን ደግሞ ልክ ሁለተኛው ላይ ደግሞ ሲመጣ ሰማያትን መክፈት አቃተው ማለት ነውና፣ እስቲ አንደኛ ነገሥት ምዕራፍ 18ን እናንብብ ቁጥር 43 ላይ ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶ ምንም የለም አለው። እርሱም ሰባት ጊዜ ተመላለስ አለው። ብላቴናውም ሰባት ጊዜ ተመላለሰ። እንግዲህ ተመልከቱ ትዕግስቱን ማለት ሰባት ጊዜ ስንልኝ አሁን ሮጥ ብሎ ምጥት ሮጥ ብሎ ምጥጥ ሮጥ ይመስለን ይችላል አይደለም በጣም ሰባት ጊዜ ረጅም ነው በጣም ሰባት የእግዚአብሔር ቁጥር ነው እግዚአብሔርም በሰባተኛው ቀን ምን አለ ይላል አረፈ ነው የሚለው ስለዚህ ኤልያስ ረጅም ቀን ጸልይዋል ኦኬ አያችሁ ያውም የጸለየው ጸሎት አንገቱን አቀርቅሮ ተደፍቶ ነው። እንደኛ ቁጭ ብሎ የተንጎራደደ ምናምን ወክ እያደረገ ምናምን አይደለም። አንገቱን ቀብሮ ይላል መጽሐፏችሁን ሄዳችሁ ስታነቡ አንደኛ ነገስ ምዕራፍ 18 ከአርባ ሶስት በላይ ያለውን ሄዳችሁ ስታነቡ አንገቱን አቀርቅሮ ቀብሮ ተደፍቶ ኤልያስ ይጸልይ ነበር ይላል። እና እግዚአብሔር ዋጋ ከፍለን ለረጅም ጊዜ እንድን ባለፈው ነግሬያቸዋለሁ። እስከምንቀበል ድረስ መጸለይ እንዳለብን ነግሬያቸዋለሁ። በመታገስ ደግሞ እንቀበላለን። እዛው የሰው መሰዊያችን ላይ በመታገስ ደጋግመን ደጋግመን እየጸለይ ስ ለዘላለም ጌታ ነው እንደሚመጣ እያወቅን በመታገስ ምክንያቱም መጽሐፍ ቅዱስ ሲናገር ይላል አይደል የምትጸልዩትን እንደ ተቀበላችሁ አድርጋችሁ ብትቆጥሩ ይሆንላችሁ ማለት ይላል የእግዚአብሔር ቃልና ኢየሱስ ክርስቶስ ነው ይሄንን የተናገረው ስለዚህ እንግዲህ ኤልያስ አንገቱን ቀብሮ ያንን ብላቴና እየላከ የሚመጣለት ድምፅ የለም የሚል ነው ተመልከቱ በጣም ከባድ ነው ምንም ነገር የለም ምንም አይታይም ደመና የሚል ዝም ብለ ነው እየጸለክ ያለው ጠላት በብዙ ጆሯችሁ ላይ የሚያመጣው ነገር አለ ዝም ብለ ነው እየለፋ ያለው እየጮክ ያለ ዝም ብለ ነው ምንም እኮ የለም የሚታይ እኮ ነገር እኮ የለም ደመና እንኳን እኮ ምንም እኮ የለም። ምንም ምንም ምንም የለም ሊላችሁ ይችላል። ግን በእውነት ያንን የምትሰብሩት እዛው በመቆየት ነው። ኢየሱስ ጌታ ነው፣ ደግሜ ጸልያለሁ። እግዚአብሔር ታምራት ያደርጋል በህይወቴ ላይ እስከምቀበል ድረስ ጸልያለሁ። እግዚአብሔር በህይወቴ ላይ ብሬክስሮ ያደርጋል ብላችሁ ስትተጉ እግዚአብሔር በህይወታችሁ ላይ መልቀቅ ያለበትን ነገር ይለቃል ማለት ነው። ሊመጣ ያለውን ነገር ይለቃል። ሰማይ ማለት ቀላል ነገር አይደለም። ሰማያትን እግዚአብሔር እስከ መክፈት ደረጃ ይደርሳል ማለት ነውና በሰባተኛውም ጊዜ እነሆ ይላል። ተመልከቱ፣ ከብዙ ቀን በኋላ ከብዙ ትዕግስት በኋላ በሰባተኛውም ጊዜ እነሆ፣ የሰው እጅ የምታህል በጣም ትንሽዬ ናት። የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለው። ለሱ ነው ትንሽዬ ዳመና ያየው ኤልያስ ግን በጌታ በኢየሱስ እግዚአብሔር አይኖቻችን እንደዚህ ክፈት። እንደዚህ አይነት እምነት እግዚአብሔር ይስጠን፣ አሜን። ትንሽ ነው እኮ ምን ይሄን ሁሉ ጸለይሽ ጸለይሽ፣ እኮ ምንም እኮ በቃ ትንሽ ነው ጠብ የሚልልሽ ትንሽ ነው እኮ እንዲህ የሚልልሽ በኢየሱስ ክርስቶስም። ላንተ ግን ጎርፍም ያህል ይታይሃ። አሜን። ወጥቶ አክዓብን አለው ዝናብ እንዳይከለክል ሰረገላህን ጭነህ ውረድ። ትንሽዬ እኮ ነው ያልኩህ። አይ ይሄ ውሽንፍሩ በጣም ከባድ ነው። ቁጥር አርባአምስት ላይ እንደዚያ ከጥቂትም ጊዜ በኋላ ሰማዩ ከደመናው ከነፋሱ የተነሳ ጨለመ ይላል። ኢየሱስ ጌታ ነው። ብዙም ዝናብ ሆነ። ትንሽዬ ደመና አጥለቀለቀው ምድሪቷን። ኢየሱስ ያድናል። ሀሌሉያ። አያችሁ፣ በመታገስ የሚጥለቀለቅ በረከት ወደ ቤታችን እንዲመጣ ያደርጋል። ችግሩ ሰው ሲባል ትዕግስት የለውም። ትዕግስት የለንም። ሁላችንም ነን እኮ ችግር ያለብን። ቶሎ እንነሳለን በቃ አንጸልይም። በዛ ጉዳይ ተታክተን አንጸልይም። በዛ ጉዳይ እስከሚመለስ ድረስ አንጸልይም። እጃችን እስከሚገባ ድረስ አንተጋም። እግዚአብሔር ግን ዛሬ ምን እያለ ነው? እግዚአብሔር ዛሬ ምን እያለሽ ነው? ትጊ። ኢየሱስ ጌታ ነው። ምን ታገሽ። እስከምታዩ ድረስ ታገሽ። እስከሚመጣ ድረስ ታገሽ። ስለዚህ ብዙም ዝናብ ሆነ ይላል ቁጥር አርባ አምስት ላይ ከጥቂት ጊዜ በኋላ ሰማዩ ከደመናው ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ እስራኤል ሄደ። ዝናቡ መጣ። የተጸለየውበት ጸሎት መጣ። ጊዜ የወሰደው ጸሎት መጣ። ታግሶ አንገቱን ቀብሮ እዛው በጾም ጸሎት በቆየበት በከረመበት መጣ። በጌታ በኢየሱስ ስም ልባርካችሁ እግዚአብሔር ጸሎታችሁን የሚመልስበት ሳምንት ይሁንላችሁ ቀን ይሁንላችሁ፣ አመት ይሁንላችሁ። በኢየሱስ ስም አሜን። ኢየሱስ ጌታ ነው። ሁለተኛዋ እህታችን ሀና ናት። እንግዲህ አንደኛ ሳሙኤል ላይ ሀናን ሁላችንም እናቃታለን፣ ባልቃሻነቷ እናቃታለን፣ እግዚአብሔር ፊት በጣም አብዝታ በማልቀስ እናቃታለን። ብዙ ቀን ምን ብላለች አልቅሳለች። ሀና ግን የምታለቅሰው ለቅሶ የነበረው የምሬት ለቅሶ ነው፣ የምስጋና ልቅሶ አይደለም። እግዚአብሔርን እያመሰገነች አይደለም ከቤት ስላላጎደልከኝ አመሰግናለሁ፣ እዚህ እንኳን እንድቆም የረዳኸኝ ጌታ አመሰግናለሁ እያለች አይደለም የምታለቅሰው ሃና ሃና ለምን ልጅ የለኝም እያለች ነበር የምታለቅሰው። ኦኬ በምሬት ኦኬ። ለቅሶና ምሬት በኋላም በእንባ በታጀበ ጸሎት ነው ጌታን ፊት ስትፈልግ የቆየችው። ኢየሱስ በምሬት በምሬት ትጸልያለች፣ በምሬት ታለቅሳለች፣ በምሬት ምን ትላለች ጠብ አላለላት ሃና ግን በእግዚአብሔር ፊት ልቧን ባፈሰሰች ጊዜ ይላል ኢየሱስ ክርስቶስ ለዘላለም ጌታ ነው። ስጠኝና ለአንተ ሰጣሉ። ታሪኩን ስለምታውቁት ነው ቀለል ያደረኩት። ካላወቃችሁት አንደኛ ሳሙኤል ምዕራፍ አንድ ምዕራፍ ሁለትን ሄዳችሁ አንብቡ። አሜን። ሃና እግዚአብሔር እዛው ያለቀሰችው ምዕራፍ ላይ ነው እግዚአብሔር ያሰባት። ስለዚህ እዛው ጸንታችሁ ስትቆሙ እግዚአብሔር ያስባችኋል። እንደዚህ ያለች አንደኛ ሳሙኤል ምዕራፍ አንድ ቁጥር 27 እና 8 አነባለሁ። ስለዚህ ሕፃን ጸለይሁ እግዚአብሔርም የለመንሁትን ልመናዬን ሰጥቶኛል፣ እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ኢየሱስ ጌታን ምን ብያለሁ? ስለዚህ ሕፃን ጸልያለሁ፣ ለምኛለሁ፣ እግዚአብሔር ፊት አልቅሻለሁ፣ ቃትቻለሁ። በመጽናት ጠብቅ ያለው ፈናና ብዙ ልጆችን ስትወልድ እኔ አንድም እንኳን ሳልወልድ በእግዚአብሔር ፊት ሙጭ በማለት ጠብቃለሁ። እና ለምኝ ልመናይን ሰጥቶኛል። እግዚአብሔር የለመናችሁትን ልመና ነው የሚሰጣችሁ። የማይለምን ሰው አይቀበልም። ያለመናችሁት አይሰጣችሁም። ያልጮኋችሁበትን ነገር እግዚአብሔር ምንም አያሳያችሁም። ወደኔ ጩህ፣ እኔም የማታቀናት ኃይለኛ ነገር አሳያል የምታየው ስትጮህ ነው ማለት ነው። የምትቀበለው ስትለምን ነው ማለት ነው። አልለመናችሁምና አልተቀበላችሁም የሚል የእግዚአብሔር ቃል አለ። ኢየሱስ ጌታ ነው። ስለዚህ ሁለተኛዋ ሀና ናት። ሶስተኛ እና የመጨረሻው እንግዲህ በጣም ምሳሌያችን ሊሆን የተጠራ ክርስቶስ ኢየሱስ ጌታ ነው። ስሙ ይባረክ። ጀማሪና የእምነት ጀማሪና ፈጻሚያችን ጌታ ነውና ክርስቶስን እናያለን። ክርስቶስ ታግሶ፣ ኢየሱስ ጌታ ነው። ያውም መከራን መከራን ታግሶ ይላል። ያውም የመስቀልን ሞት፣ ያውም የማይገባውን፣ ያውም ባልሰራው ኃጢአት ስለ እኛ ኃጢአት ኃጢአተኛ ሆነ፣ ይለዋል መጽሐፍ ቅዱስ ሲናገር። ክርስቶስ ስለ እናንተ ኃጢአተኛ ሆነ፣ ስለ እኔ ኃጢአተኛ ሆነ። ኦኬ ያንን የማይገባውን ታገሰ። የማይታገስ ማንም ሰው መስቀልን አይታገስም። መታገስ አንችልም እኛ ብንሆን መታገስ አንችልም ስለዚህ ማንም ሊታገስ የማይችለውን ታግሶ ማንም ሊጠጣው የማይገባውን ጽዋ ጠጥቶ ኦኬ የኛን የሞት ጽዋ የኛን የመከራ ጽዋ የኛን የችግር ጽዋ የኛን በጌታ በኢየሱስም የዘላለምን ሞት ጽዋ ክርስቶስ ጠጥቶ እሱ ግን ምን አደረገ ከበረ ኢየሱስ ጌታ ነው ስለዚህ የትኛውም የምትከፍሉት ዋጋ በእግዚአብሔር ፊት የትኛውም የምትጸንታችሁ የምትቆሙበት የትኛውም ነገር በጌታ በኢየሱስ ክርስቶስ ስም ወደ መልስ ይመጣል፣ ወደ ፍጻሜ ይቸኩላል። አሜን፣ ስሙ ይባረክ፣ አሌሉያ። እኛ ግን ምን ያስፈልገናል ካላችሁኝ፣ ጸንተን መቆም አለብን። በመታገስ መቀበል አለ ዕብራውያን ምዕራፍ 12 ቁጥር 1ና 2 የተያያዘ ነው። እንደዚህ ይለዋል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም እራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ተቀምጧልና። ክርስቶስ በፊቱ ያለውን ደስታ ኦኬ ለመቀበል በመስቀል ላይ ያለውን መከራ ምን ብሏልና ይላል ተቀብሏልና። ከፊታችን ያለውን ደስታ፣ ከፊታችን ያለውን በረከት፣ ከፊታችን ያለውን እረፍት አይተን አውቀን ዛሬ በየትኛውም ችግር ውስጥ፣ በየትኛውም መከራ ውስጥ፣ በየትኛውም ፈተና ውስጥ እግዚአብሔርን ታምነን ከታገስን የማንቀበለው የጸሎት መልስ አይኖርም ማለት ነው። እንቀበላለን። እግዚአብሔር በህይወታችን ላይ የለመንነውን የጸለይነውን የቃተትነውን በመከራ በችግር በብዙ ነውጥ ውስጥ በብዙ ዋጋ መክፈል ውስጥ ያለነውን እግዚአብሔር በጌታ በኢየሱስ ክርስቶስ ስም በእጥፍ ይመልስልናል ማለት ነው። ስሙ ለዘላለም የተባረከውን እግዚአብሔር የማንም ባለዕዳ አይደለም ወዳጆቼ አሜን። ስለዚህ እግዚአብሔር ያልጸለያችሁትን ጸሎት አይመልስም። ያልጠየቃችሁትን እግዚአብሔር አይሰጥም። ያልጮኋችሁትን እግዚአብሔር አያሳይም። እና ዛሬ ጌታ እንደዚህ እያላችሁ ነው፣ ወደ እኔ ጩሁ፣ እኔ የማታቁትና ኃይለኛ ነገር አሳያችኋለሁ። እዚህ እግዚአብሔር በመታገስ ታግሰን መቀበል ይሆንልናል ማለት ነው። ጋብለስ ሲዩ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። ሻሎም